አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ ቻናሉ የተከታታይ ቤተሰቦቼ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሀምዱሊላ ጣፋ ብለን ነበር እንግዲህ ብቅ ብለናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሽር ማድረግ አበረታቱኝ እላለሁ። እህቶቼ ወንድሞቼ ልለምናችሁ ማለት ነው። በምን መሰላችሁ ዛሬ የመጣሁት፣ በማማጨቤ አማትና እናት ማለት ነው። አማትና አማትና አማችና አማች ተጋደሉ ተጋደሉ አባባ ጨቤ አባባ ጨቤ ማለት ነው። ሁለተኛው አባባ ጨቤ ተጋደሉ እያለ ነው። አባባ ጨቤ አንተው አንጥታህ አንተው ተጋደሉ ትላለህ? ወይኔ እንዴ! ዛሬ ስቀርጫ አላ አላ አላ አላቅም ማለት ነው ሐቂቀትን በነገራችን ላይ ክፍል ስንት ነው? ድራማው ክፍል ስንት ደረሰ? እንዴት እርግዝ ነው ተጀምሮ ዝደረሰ ማለት ነው። አይ መቶ ሺ እኛ 3 ሺ መግባት አቅቶናል። ለናንተ ለመቶ ሺህ ለመግባት ነው የሁላ ግብግብ ተነቃቅተን አለ ማንኛውም ማለት ነው። አባባ ጨቤ ሁለተኛው ሁለተኛ አባ የመጀመሪያው ሳይ አንደኛው ሳይሆን ሁለተኛው አባባ ጨቤ ማለት ነው። እንዲ ሚስትህን በስነ ስርዓት አላርስ ብለህን አንተ ዝም ብለህ እየተገላመክተው እንጂ፣ አባባ ጨቤ ሚስት ኮ ትታረስ። እንዲ አንተ ዲያስፖራ ነክ ብለዋለ እንዴ አንድ ግድግል አጣላት። እንዲ እንዲያው እንዲ ፈርጠም ያለ ግድግል አጣላት። እንዲ ያው ሞንድ ሪቮልድ ያለህ እንዲ

ክብር የሚባል ነገር አለ። ቢሊ በሞቴ ጠጭሊ በሞቴ የልጅ አማት ነሽ ቢሊ በሞቴ የወንድ ልጅ እናት ነሽ ልሙት ልሽ በሞቴ እየተባለ ላጉርስሽ ጉረሺ ጠጭሊ ቢሊኝ በሞቴ በሞቴ አንቺ እያፈረሰ ሆነልሽ እየተባለ ነው በሀገራችን የምናውቀው ማለት ነው። ጠናቢን እንኳ የልጅ ሚስትና እናት ናቸው እንዲዞሩ የሚናከሱት ማለት ነው። ያንንም ትንሽ ያው

እናቱ ን አንጥቶ ወጠምቻ የምታክል እናት እናቴ እንኳን አዴ የለም። እንዴዝህ ሻርቧን ታጥቃ አዴ የለ ሻርቧን አደ አንገቷን እንዳርገጣ ብታረጋቸው፣ ቆይ ማማጨቤና ከዲው ድፍት እኮ ነው የሚሉት። ምክንያቱም የማማጨቤ እናት ያኒ ተጎርታው አለ ጤና የላቸውም። ለሰው ልጅ ደሞ ዋናው ጤና ነው። እህ ሄሊ የወረደበትና ናዲ የወረደበት ደግሞ እንዲህ ተኋላም ተፊትም ያነጠ ነጠ ወጠምቻ ነው። እናቴ እንደ ነብረላቸው ላይ ጉፈት አላልኩባቸው ብለው ገዛ ልጃቸው ላይ ጉፍ ብሎ ያየን ነው ማለት ነው። ለማንኛውም ወይ ዘንድሮ ላይ ፍሬም ታምሮ አይ አቂስ ነው እንደው ነው፣ ወላይ አቂቀት ማለት ነው። አማ ቀልዱ ለተውና ማትና ምራት ሲከባበር ነው ጥሩ ነገር። ታናት ደሞ የማማ ጨቤ አማት ማለት ነው። እና ሳኮ ነው የማማ ጨቤ አባት፣ የአባባ ጨቤ እናት። እሱ ወጠምቻዎቹ ተናት እኮ አትበልጡም ተምዬ እኮ አትበልጡም። ተናት ትበልጣለሁ ብለው ተነሳሁ ተው እንጂ። ማዘር ማዘር ስላነጠነጥኩ እኮ አይደለም ስላለሁ፣ ስለበላሁ፣ ስለጠጣሁ አይደለም። የለም የሰው ልጅ እኮ እናቴ ብታጣም ብታገኝም ቢኖራትም ባይኖራትም እናት እናት ናት። ስለዚህ እናት ከእናንተ ይልቅ ፈታ ብላ እንዲልቧ የምትናገረው ለእናቷ ነው እንጂ ለማቷ አይደለም። ስለዚህ እናቷ ዘንድ ታረሳ አርባ ቀን ሲሞላት ውሰዱ ልጃችሁን ማለት ነው እና

ስለዚህ እኔ የምለው ነገር ቢኖረኝ ተደማምጣችሁ ብትግባቡና ነገራቶችን ብትፈቱ መልካም ነገር ነው። ልጁ ደግሞ ጥፋተኛ ነው ጥፋተኛ ነው። አባባ ጨቤ፣ ይሄን ያህል አንጠታ ዱላ ነው ግጠሙ ብለህ የምታጋጥም የምታደባድብ ማለት ነው እንጂ ሁለቱንም ልቻ በቺ ብር እንዴት ኋላ ነገር ያራግ እኔ አልመሰለኝም፣ ይሄ ነገር

አታጋጥም ጥፋቱ አንተ ነው። እዲህ እናትህን ጠይቀህ ያለውን ነገር መረዲያ ሲገባ ወይም ደግሞ ያለውን ነገር ማስተካከል ሲገባ እናትህን አንጠተ ነ ግጣሚ የማማጫ ቤነ እናት ነ ቀሄ ነ ውጭና በር እንዲ ላይ ራሰውን ጉድ ይላል። ወላ ይህናን ተስጣና ሜዲያ ላይ ወላ ሁሉ ነገራችሁ ህይወታችሁ በቃ ገመናችሁ ያኔ በተኋላችሁ ያለ ባንግራውዳችሁ ሙሉ ለሙሉ እንዲያለ ሜዲያ ላይ ነው የሆነው ማለት ነው። ምክንያቱም ሜዲያ ላይ የሚወጣም አለ የማይወጣም አለ ነውርም አለ ያኔ የሚያስቁም ታሪኮች እኖራሉ። እናንተ ግን ሙሉ ለሙሉ እንዲያለ ህይወታችሁን በሙሉ እንዲያለ ሚዲያ ላይ አሰጣችሁ። ድሮ ምን ማማጨብ ነገሯ ነገሩ ሚዲያ ላይ ነው ሚዲያ ላይ ነው። አሁን ምጥቀየቀጣላችሁ ማን? ስለዚህ ተበፊቱ እንኳን የተማረችው ነገር የላትም ማለት ነው። ህይወት ደግሞ ቀላል ነገር አይደለም። ይሄ ሚዲያ የጠፋላት የጠፋ አይደለ ላኪን ግን ህይወቷ እንደዚህ አድርጋ በሰዎችን ተመባል ጥሩ አይደለም ጥሩ አይደለም። ነገ ብዙ ህይወቶች ኖራሉ፣ ልጆች አሉ፣ ብዙ ነገር ይኖራል ይኖራልና በእንደዚያ መሀከል ላይ ያኔ በጣም ከባድ ነው እንደኔ ማለት ነው ምክንያቱም ህይወትን ያክል ነገር ሚዲያ ላይ አውጥቶ እንደዛ አድርጎ ዝርግፍግፍ አድርጎ ማውጣት፣ እንደዛ አድርጎስ በሱ መሞሸላለቅ መሰዳደብ፣ እንደዝን ነው እንደዝን ነው መባባል። ይሄ የኋላን ድብቅ ነገር እያወጡ የኋላን ባክግራውንድ እያወጡ እንደዚ መዝርገፍ መዝረክረክ አስፈላጊ አደለም ማለት ነው። እንዲን የምለው ብቻ እንዲዛ ለው ነገር አላህ ይጠብቀን። እኔ ሌላ ምንም ነገር እምለው ነገር አይኖረኝም፣ ምክንያቱም በጣም ከባድ ነው።

እንደ ወንድማ ነው ኮ ወንድም ነው ወንድም ኮ ወንድም ህቱን የሚያገባበት ጊዜ አለ እንትን አይደለም። ስለዚህ ይሄ ወንድም እህት አግብቶ የሚቀመጥ ቢሆን ኖሮ ማንም እንትን የሚለው የለም ነበር ማለት ነው። ስለዚህ ይከን ያከለ እንትን በላችሁና ውስጥ ለውስጥ መናቆር ነው። ውስጥ ለውስጥ ይሄን መታናቆር አግባባ አይደለም። ዲላ ህፃኑ ምስቲ ቆመ ብላቹ አስቡ እንዴ ዝና አንተ ስትያዙ ነገር ይሄ ቪዲዮ ይቀመጣል። ምንም ሆነ እያላችሁ እየቀረጣቸው ነው። ስለዚህ እንዲህ ያገር መሳቂያ ሰው መሳቂያ ትሆናላችሁ። እንዲህ ሲል ላይ በጣም ነው የከፋው።